ብሩኬን ለማድነቅ ቃላት ያንሰኛል። እግዚአብሔርም በጣም የተባረከ የተቀደሰ ልጅ ነው። ግን ሀይሚ የምታደርገው ነገር ጥሩ አይመስለኝም። አዎ ፕራንክ ነው፣ እኛም አውቅናል ፕራንክ እንደሆነ ግን ሰው ያሰበውን ነገር ለምን ይበላሻል? እኔ አሁን ባለፈው ብያችሁ ነበር ብሩኬ ሰፕራይዝ ሊያረጋት ፓስፖርት ኔ ስራት ሰፕራይዝ ሊያረጋ ነው ይዟል ሊሄን ነው አሪፍ ጊዜ እዛ ዱባይ ለማሳለፍ ፈልጎ ነው ብዬ ነግሬያችሁ ነበር አለ ባለፈው ጊዜ። አሁን እሷ ይሄን ሁሉ ነገር አበላሸችው። በቃ እንደዚህ ነው ይውላችሁ፣ የማይረባው ፕራንክ ብዙ ነገሮችን ያበላሻል። እውነት አንዳንዴ ሀይሚ የምታደርገው ነገር በጣም ድርቅ ያለ ፕራንክ፣ አንዳንዴ በጣም ነው የሚደብረው። የሆነ በቃ እሱ ራሱ እውነት በጣም ነው ያሳዝነኝ። ብሩኬ በጣም የሚያሳዝልኝ ነው። እውነቱን ነው ብሬ አንቺ ላይ የከሰረበትን ለእናቱ የሆን ነገር በአሁኑ በተወደደ ኑሮ የሆን ነገር ታረግበት ነበር፣ እናትዬ ቢሰጣት ማለት ነው። እውነት ለአንቺ ጥሩ ሲያስብልሽ፣ አንቺ ወደ እኔ እንጃ ለምን እንደሆነ አላውቅም። ብቻ ሀይሚም እንዴት እንደምታስብ ሁሉ ነው ግራ የሚገባኝ። እውነቴን ነው የምናገረው። እኔ ብሩኬ ሲከፋው በጣም ነው የምናድደው። አብሶ ለአንቺ ጥሩ ነገር እያሰበ ጥሩ ነገር እንድትሆኝ ጥሩ ከፍታ ላይ እንድትወጪ እየፈለገ አንቺ በመሀል አሁን ሁለት ቀን ሶስት ቀን እንኳን አብራችሁ አልሆናችሁም። ከመቸው ፕራንክ ለማድረግ መቸኮልስ ምን አስፈለገው? አዎ ስራ ነው ስራ ነው ትበለኛለች። አዎ ስራ ነው ግን ሲበዛም ይደብራላ እንዴ ልጁ ለምን እንደዚህ እስከሚከፋ ድረስ ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ እንዴ አንዳንዴ እኮ ይሰለቻል። አሁን ዛሬ ደስተኛ አይደለም ብሩኬ አይታችኋል ሲሄድ፣ እራሶች አሁን እንደዚህ ብሎ አይሄድም ነበር ብሩኬ። አቅፏት ወይ አዝሏት ወይ ምናምን ነው የሚሄደው። ለምንድን ነው አንድ ነገርን እንዲሸሹ እንናደርገው የሚያፈቅሩን ሰዎች እንዲሸሹ የምናደርገው ለምንድን ነው? ለምንድን ነው እንዲሸሽ የምታደርገው? እንደዚህ አይነት ነገር የምትሰሪው? ትንሽ አትረጋጊም? እንዲህ ትንሽ ትንሽ እንኳን አንድ ሁለት ቀን እንኳን አትረጋጊም? እኔ አንቺ ላይ መፍረድ ፈልጌ አይደለም፣ ግን ለምን ፍቅራችሁን ታበላሻለች? ለምን? ወይስ ስለወደደች ነው? ብሩኬ እየወደደሽ እያፈቀረሽ እንደሆነ ስታቂ ነው እንደዚህ እየሆንሻለሹ? ወይስ እኛ አልገባንም? እውነቴን ነው የምናገረው። ብሩኬ በጣም ከፍቶታል። ተይው፣ ሀይሚ ማይሆን ድርቅ ያለ ፕራንክ አትስሪ። ካሁን በኋላ ተረጋግተሽ ትንሽ የሆነ ነገር እስቲ ሰፕራይዝ አርጊው፣ እስቲ ሰፕራይዝ ወቂ። እስቲ ሀይሚ፣ ሰፕራይዝ ስታደረጊ አይቻላቅም ብሩኬ። እስቲ ሰፕራይዝ አርጊው፣ እስቲ የሆነ ነገር አርጊ። አሁን እንደው ተናዶብሻል፣ በጣም አዝኖብሻል። ከአንዴም ሁለቴ ብር አስከስረሸዋል ይሄ ሳያንስ የመጀመሪያው ሳያንስ ሁለተኛ ደግሞ ኪሳራ ማስገባት ቀላል አይደለም ይሄ ልጅ ኬት ያመጣል ኬት ያመጣል ማርያምን ኬት ያመጣል ለምን አታስቢለትም ስለዚህ አሁን አንቺ ምንድ ነው ሰፕራይዝ አርጊ በቃ በሰፕራይዝ መገናኝ ትልቅ ሰፕራይዝ እኛ እንፈልጋለን ከአንቺ ብሩኬን አስቀይመሸዋል እኛንም አስቀይመ ኦዲየንስሽን ሁሉን ይቅርታ ማለት ያለብሽ እግዚአብሔርን ነው የምለው ትናንትና በጣም ብዙ ሰው ነው ያዘነብሽ እውነት ብሩኬ እንደዚህ የሚደረግ ልጅ አይደለም። በጣም ብሩኬ ስነ ስርዓት ያለው ልቡ ጥሩ የሆነ ወንድ ማርያምን፣ እንደዚህ አይገባውም። ለብሩኬ እንደዚህ ማድረግ የለብሽም። መቸኮል የለብሽም። እንዲ አንቺ እሱ እኮ ከአንቺ ጋር በጣም ቆንጆ ጊዜ ለማሳለፍ ነበር ሃሳቡ። ሰምተሻል? ምን የመሰለ ጊዜ ዱባይ ላይ ሄዳችሁ ቆንጆ ጊዜ አብራችሁ እንድታሳልፉ ነበር ሃሳቡ ግን አንቺ ሀሳቡን አበላሸሽ። በቃ በማይሆን ፕራንክ፣ በማይሆን ፕራንክ አበላሸሽው። አሁን አንቺ ካሳ ማድረግ አለብሽ ለብሩኬ። እግዚአብሔር ነው የሚለው የሆነ ነገር ሰፕራይዝ አድርጋ ገዝታ የሆነ ነገር ወይም ምሳ ቆንጆ ምሳ ግብዣ ወይም ቆንጆ ነገር ገዝተሽ ለሱ ይቅርታ ብለሽ ሰፕራይዝ ማድረግ አለብሽ። እኛም ደስ እንዲለም ማለት ነው። እግዚአብሔር ነው ምላችሁ። እኔ በጣም ነው የከፋኝ። እንደ ብሩኬ እውነት ስንት ነገር እያሰበ ስንት ነገር እየሆነልሽ ለምን ደስ ታደርጊያለሽ? እኔ እኔ እንጃ እኔ ሃይሜ እንዴት እንደምታስብ ሁሉ ነው ግራ አይገባኝ። እግዚአብሔር እንደዚህ አልነበረችም። ሀይሜ ደግሞ እኔ ፕራንክ እንደዚህ ድርቅ ያለ ፕራንክ ሲሆን ያናዳል። እሺ ይሁን፣ በቃ ይሁን፣ ፕራንኩ የሚሆን ሁሉ ነገርም ይሁን፣ ግን ጊዜና ቦታ አለው ለፕራንክ። በቃ ጊዜና ቦታ አለው። ስለዚህ እባክሽን ሃይሜ፣ የሆነ ነገር ብሩኬ ላንቺ እያሰበልሽ ሀሳቡን እንቅፋት አትሆኝበት። እንደ አንቺን እኮ ስለሚወድሽ እኮ ነው በቃ። እኔ ማርያምን በጣም ነው ዛሬ አንጀቴን በጣም ነው የበላኝ ብሩኬ። እውነት በጣም በጣም ነው ያዘንኩት እና ለእናቴ ባ የሆነ ነገር አደርግላት ነበር፣ የከሰርኩ ለእናቴ እኮ በሰዓት እኮ የሆነ ነገር አደርግበታለሁ። አንቺን ለማስደሰት እኮ ነው። ለአንቺ ትልቅ ሰፕራይዝን አበላሽሽብኝ። አረ ወይኔ በእናታችሁ ወይኔ፣ ኔ አረ እንደዚህ አይነት ወንድ እኳ አይገኝም። እመቤቴን ነው የምላችሁ። እውነት በጣም ነው የሚያናደው፣ ግን እሺ ይሁን። ዋናው ዋናው ምንድን ነው እንትን መሆኑ ነው፣ ፕራንክ መሆኑ ትልቅ ነገር ነው። ፕራንክ ነው፣ ትላንትና ብያችኋለሁ። ሁላችሁም ታውቃላችሁ ፕራንክ እንደሆነ። ብዙዎቻችሁም ጠይቃችሁኛል፣ ፕራንክ ነው ብዬ ነግሬያችሁ ነበር። በውስጥም አውርታችሁኛል፣ ፕራንክ ነው። ግን በቃ ያናዳል። ቦታ አለው ጊዜ አለው ለፕራንክ። ማርያምን ነው የምለው፣ በቃ ጊዜ አለው። በቃ እዚ፣ በኢየሱስ ስም መናገር ሁሉ ምንም የሚያቅተኝ አንዳንድ ጊዜ ማርያምን፣ እንዴ ለምን ፍቅሯን በእጇ ለማጣት ትፈልጋለች? አይሚ ተሃይ የሚበናትሽ ተይ ተይ ተይ። ቆጭሻል በኋላ ተይ። እንደዛ አይነት ነገር አታድርጊ። ልጁ ማርያምን የመረረው ቀን ጥሎ ነው የሚሄደው። ጥሎ ሂዶ ላይ ይመለስ ይችላል። ማርያምን እንደዚህ ከመረረው ማለት ነው። በየቀኑ እንደዚህ አይነት ፕራንክ ባትሰሪ ይመረጣል። እውነቴን ነው። እኔ እንደ እህትነት ነው የመመክርሽ። ለምን እንደዚህ ይሆናል እንዴ? ለምን ሰርፕራይዝ ታበላሽ ይበልሽ እኛ ትልቅ ነገር ነው የጠበቅነው፣ አብራችሁ ዱባይ ሄዳችሁ እኔ እንደሰማሁት እግዚአብሔርን እምላችሁ፣ እኔ እንደሰማሁት ነግሬያችኋለሁ፣ ዱባይ ይዟት እንደሚሄድ፣ ፓስፖርቷን እንደተቀበላት፣ በቃ ሁሉ ነገር ብዙ ትልቅ ሰፕራይዝ ነበር። ጠብቁ ታያላችሁ። ትልቅ ሰፕራይዝ አለ ብዬ ነገርኳችሁን ባለፈው፣ ይኸው ይሄ ነበር ሰፕራይዙ። አበላሸችው ግን ሀይሚዬ በእናትሽ፣ በቃ እኔ ሀይሚ ልጅነት አለባት ልበል፣ እኔ አላውቅም ብቻ፣ ማርያምን ነው የምለው ግን፣ እኔ በጣም ነው የምወድሽ ተይ ሀይምዬ፣ የሚወድሽን ኦዲንሶችን አታስቀይሚ፣ በናትሽ። ኦዲንሶች አይቀየሙሽ። ኦዲንሶች በጣም ነው የሚወዱሽ፣ በጣም ነው የሚያከብሩሽ። አሜሪካ ያሉትም እግዚአብሔር ይስጣቸው። እኔ ብዙ ሰዎች ጠይቀውኛል ስለአንቺ፣ አሜሪካ ቃለው ጠይቀውኛል። ስፖንሰር እንደውም ያኔ ብሩኬ ዱባይ የሄደ ጊዜ ስፖንሰር እናርጋት ብሎ ምናምን ከአሜሪካ ሁሉ አናግረውኛል። ስፖንሰር ሊያረጓት ዱባይ እንዲወስዷ ማለት ነው። ግን በአሁኑ ሰት አሜሪካ የሚባል ነገር የለም። በአሁኑ ሰት ማንም ሊወስድ አይደለም። እዛ የሆነ ነገር ቢያደርጉሽስ የሆን ነገር ቢፈጥሩ ሲ ግን፣ ፕራንክ ነው ግን ሰው አምነው የትም ቦታ መሄድ የለም። በአሁን ሰዓት እናትዬ ስንት ነገር የሚያጋጥም ነገር አለ። ለማንኛውም እግዚአብሔር ልቦና ለሁላችን የሚስጠን ነው ምለው፣ ሁላችሁም የመዳም ቅመሞች ዬ ደስ ይበላችሁ። ደስ ብሎኛል። ግን እኔ ብሩኬ ሲከፋው እውነት ከፍቶኛል በጣም ብቻ ዋና እንኳን ፕራንክ ሆነ